ሰላም ጤና ይስጥል፣ እንዴት አላችሁ? የመልሕቅ የዩቲዩብ ቤተሰቦች፣ እንግዲህ ምናልባት ያገባችሁ ካላችሁ ትዳራችሁ የተባረከ የሰላም ትዳር፣ የፍቅር ትዳር እግዚአብሔር ያድርግላችሁ። ያላገባችሁ ሰዎች ካላችሁ ደግሞ እግዚአብሔር ሰላም የሆነ ውስጣችሁ የሚያርፍበትን ትዳር እግዚአብሔር ይስጣችሁ። ልጆች የምታሳድጉም ሰዎች ካላችሁ እግዚአብሔር ልጆቻችሁን በሞገስ በጸጋ ያሳድግላችሁ። በጣም ብዙ ሴቶች የሚፈተኑበትን ተፈትኖ ደግሞ የሚወርቁበትን በጣም የሚገርም የሚገራርሙ አንዳንድ ነገሮችን እነግራቸዋለሁ። እስከ መጨረሻው ድረስ በተለይ ሴቶች ከሆናቸው ተከታተሉ። ብዙ ሴቶች በምን ይፈተናሉ? ብዙ ሴቶች በምንስ ተፈትነው ይወድቃሉ? የሚጥላቸው ፈተና ነው ወይስ የነሱ ቅድመ ዝግጅት አለመኖር ነው? የእሱ አለማወቅ ነው በፈተናው እንድትወድቅ ያደረጋት ወይስ ደግሞ ፈተናው ነው? ይሄን ነገር እስኪ እንመልከት። ሴቶች በህይዋነት ይታወቃል። መጽሐፍ ቅዱስ እነዚህ ደካማ ስለሆኑ የዋ ስለሆኑ ንግግር ስለሚያሸንፋቸው ቅን ስለሆኑ ነው እንጂ ሞኝ ናት እያለ አይደለም። መጽሐፍ ቅዱስ ደካማ ስለሆኑ በቃ በፍቅር ስለሚሸነፉ ከወደዱም እስከ ጥግ ስለሚወዱ ልባቸው እስከ ጥግ ድረስ ደሞም ስለሚጎዳ ስለ እነዚህ ምስኪን ሴቶች አስቡ፣ ጸልዩ ይላል ወንዶችን እና ሴት ልጅ የዋ ናት። ሴት ልጅ ቅና፣ ሴት ልጅ መልካም ናት። ወንድም እንደዛው ነገር ግን የሴት ልጅ የዋነት ደግሞ በጣም የተለየ ነው። አንዳንድ ጊዜ የዋነቷ በጣም የተከበረ ትዳር እያላት ሚስቴ ተጫወተችብኝ ራሴ ላጠፋ ነው፣ ስራ የተበላሸ ኑሮ የተበላሸ ብሎ ወንድ ልጅ መቶ ችግሩን ሲነግራት ወንድም አላት፣ ወንድ ልጅ አላት፣ ባል አላት፣ ከማዘኗ ጥግ የተነሳ ከየዋነቷ ጥግ የተነሳ ያንን ሰውዬ ያረጋጋች ያጽናናች ወደ ቦታው የመለሰች ራሱን እንዳያጠፋ የረዳችው መስሏት ከዛ ሰውዬ ጋር ሌላ ነገር ውስጥ የምትገባ ሴት አለች። ፈልጎ አይደለም ሳታውቀው። እነዛ ሰዎች ደግሞ ሳይኮሎጂካል ጌም ነው፣ የጭንቅላት ጨዋታ ነው የሚጠቀሙት። በደካማ ጎኗ ይገባባታል። ምናልባት ሴት ከሆንሽ ይሄ በህይወት ዘመንሽ የሚጠቅምሽ ቪዲዮ ነው። ለሌሎች ሰዎችም ባይዘው የገጥማችሁ ከሆነ ሼር አድርጉ፣ ኮመንትም አድርጉ። በጣም ብዙ ሴቶች ለሆነ ወንድ ልጅ አዝነው በቃ ወይኔ ሲያሳዝን፣ ችግሩን ነገረኝ። በጣም ነው የሚያሳዝነው። በሚስቱ ተጎድተዋል። ልጅ እያሳደገ ነው። እንዲህ ነው እንዲህ ነው ተብሎ በዛ ሰው ሰበብ ትዳራቸውን አጠያቀ። በቅርብ የገጠመኝን አንድ ነገር ልንገራቸው። ሚስቱ አልፈልግህም ብላ ጥላ ወደ ውጭ ሀገር ሄዳለች። ብቻውን ልጆች እያሳደገ ልጆችም ጥላበት ነው የሄደችው እና እዚህ ጎረቤት ያለችዋ ሴት መልካም ሴት ቅን ሴት ናት። ባለቤቷን የምትወድ በጣም ጨዋ ሴት ናት። አልፎ አልፎ አንዳንድ ጊዜ ሰራተኛ እስኪያገኝ ድረስ የሆነ ነገር እስኪያገኝ ልጆቹን ትጠይቃለች። የእናትነት ግዴታዋ ነው። የአባራት ዓመት ሴት ናት። በጣም ስምንትል ሴት ናት። እና አንዳንድ ጊዜ እንጀራ አንዳንድ ጊዜ እንደዚህ ያደርግ። ልጆች እንደዚህ አታስቸግሩ፣ አይዟችሁ፣ ከኛ ልጆች ጋር ተጫውቱ። እንደና ታስባ፣ እንደ ህት ታስባ ታደረጋለች። ምን ብሎ ቢያስወራ ጥሩ ነው። አዎ፣ እኔ እናሷ እንዲከው ትመጣለች፣ ብዙ ጊዜ ነው ቤት የምትመጣው ብሎ ቁጭ እቺ ሴት በየዋነቷ፣ በቅንነቷ ወደ ጎሮቤት ቤት ሄዳ እሷን፣ በእርግጥ ለስሟ መጠንቀቅ አለ። በዛሬ ካሜራ ይሄ ቤት ባይኖር እዛኛው ቤት ካሜራ አለው። አንድ ሴት እዛ ቤት ስትገባ፣ በነገራችን ላይ በዚህ ዘመን እንዳታምኑ፣ ማንንም ሙሉ ለሙሉ አትመኑ፣ ሳይሆን ብቻ ተጠራጠሩ። ካሜራ ያለው መኪና ውስጥ ጠርቷት፣ አውርቷት፣ ቀርጿት ከባለቤቱ አምስት መቶ ሺህ ብር የተቀበለ ሰው ካሜራ ያለው መኪና ውስጥ አስቀምጦ አውርቷት፣ ተጫውቶ ከንፈሯንስሞ ምናም ብሎ ምናምን ብሎ ለባለቤቷ የሚስትህን ጉድ አሳያለሁ ያን ጉድ ለማየት እኔም ጠረጥራት ነበር ነው የሚለው ባለቤቷና ያንን ነገር ሰጠ 500 ሺ ብር ተቀበለ ሰዎቹን ትዳር በጠበጠ እና ሴጣን የሚፈትን ሽንህት ሴጣን የሚፈትን የኔ ወንድም ካለህም በደካማ ጎን ነው የሚገባብ በጣም በደካማ ጎን ይገባባል ምስቅልቅልህን ያወጣዋል በጣም ምስቅልቅልህን አልኩ በደካማ ጎን ይገባል በጣም የምትወዳት የምትወዱ ወፍራም ሴት የምትወድ ከሆኑ ትዳር እያለ ሚስት እያለ ምናልባት የዋ ወንድ ምትወጂ ከሆነ ወንድ ልጅ ምትራሪ ሴት ከሆነ በየዋነት ወንዶቹ ይገቡብሻል። ከዛ በኋላ አስር ዓመት አስራ አምስት ዓመት በየዋነት በቅንነት በፈራ እግዚአብሔር የያዝሽውን ትዳር ይበጠብጣል። ይሄ በነገራችን ላይ አንድና ሁለት አይደለም፣ በጣም ብዙ ሰዎች ቤታቸውን ያጡበት ህይወታቸውን ያጡበት ነገር እና ይቺ ሴትም እንደዚህ ሊሆነች በጣም ለስላሳ በጣም የሚያሳዝን በጣም ምስኪን ወንድ ነው። አውርታ ያረጋጋችው መስሏት ያጽናናችው መስሏት አይዞ ያለችው መስሏት በደካማ ጎኗ ገብቶ ህይወቷን ነው ምስቀልቅሉን ያወጡ። ሴቶች ይሄ ደካማ ጎናቸው ነው፣ ወንድ ልጅ ሲያወራ ምትራራ አትራሪ አይደለም። በነገራችን ላይ ግን ሄደሽ እስከምትማግጪ ሰውየውን ከንፈሩን እስከምትስል እስከምትተሻሺ ድረስ ከዛ ሰው ጋር ሜሴጅ እስከሚታይብሽ ድረስ የባህሪ ለውጥ እስከምታመጪ ስልክሽ ላይ የሱ ስልክ እስከሚታይ እንዴ ሳታቂው እኮ የሰው ትዳርም እያማገትሽ ነው በየዋነት እሱን ለማገዝ ብለሽ ኃጢአት ሸምቶ መመለሱ ይ በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለ ትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977450 ላይ ደውሉልን። መልሕቅ ብዙ ሴቶች በዚህ ጉዳይ ላይ ስማቸውን አጥተዋል፣ ራሳቸውን አጥፍተዋል። ቤተሰብ ወገን፣ ጎረቤት፣ ልጅ በእነሱ ሰበብ አንገቱን ደፍቷል። በየዋነት ብቻ የሆነን ሰው ለማገዝ ብላ በቅንነት ጠጋር ባደረገችው ዋጋ ከፍላ ታውቅ። ምናልባት ሴቶች ይህን ቪዲዮ ካያችሁ አንቺ ማነሽ እሱን ጎረምሳ ትልቅ ጎረምሳን ሚስቴ እንዲያለች እንዲያለች የምታረጋግ አንቺ ማነሽ? ቤትሽን ወደ ቤት ዙሪና፣ ቤትሽን ቴክር አድርጊ። ሴጣን በደካማ ጎን ነው የሚገባው። ባለቤት ምናልባት ጊዜ ላይ ኖሮ ጀርመን፣ ካናዳ፣ ጣሊያን በጣም 24 ላይ ፎከስ ያደረገ ሰው ኢትዮጵያ ውስጥ ባለቤቶች ትልቅ ቦታ ላይ ያለ 2427 ልጆቹን ለማኖር የሚሮጥ ሰው ሊሆን ይችላል። ጊዜ ላይ ሰጥ ይችላል። እዚህ ጋ ሰው ጊዜ ሲሰጥና ሲያወራ አትሸወሉ። የማይገለጥ የተከደነ የማይታይ የተሰወረ የለም እና አንድ ጊዜ የአምስት ዓመት የአስር ዓመት የሀያ ዓመት ትዳርሽን ከምትበጠብጪ ከምታጪ፣ ከወንድ ጋር ያለሽ የሆነ ባውንደሪ ይኑር፣ ገደብ ይኖር፣ መስመር አበጂ። በቃ ወንድ ልጅ ማገዝ ትፈልጊያ፣ ማገዝ ምትፈልጊ ከሆነ ወንድ ማለይ ልጅ ያለኝ ብለሽ ምታስቢ ከሆነ በገንዘብ ከዛ፣ በርቀት በርቀት ስልክ እየደወልኩ ያጽናናው እያረጋጋኝ ማን ነው እሷ፣ አንቺን የሚያረጋጋው እንዴ ወንጀል እኮ ነው። ባለትዳር ሴትን የሆነ ሰው መጥቶ እያረጋጋት ማን፣ እናንተ እሷን የምታረጋጋው? ወንጀል እኮ ነው። ትዳር ያላትን ሴት ባለቤቷ የት ሄደ? አንተ የምታረጋግጠው ባለቤቷ ጊዜ አይሰጣትም፣ አንተ ማንና ነው ጊዜ የምትሰጠው? በጣም ተጠንቀቁ። ብዙ ሰዎች የተዋረዱበት በተለይ በዚህ ዘመን ኢትዮጵያ ውስጥ እሱ ልጆቹንና ኑሮ ለማሸነፍ 24 ሰዓት ሲሰራ፣ በዚህ በኩል እኔ ወንዶችም ካላችሁ እንደው አደራችሁን ተጠንቀቁ እላለሁ። በቃ ገንዘብ ለነፍስ አይደለም የምትሰራው፣ ገንዘብን የሰራ ሚስትህን የሆነ ቦታ ኮስተር በል፣ የት ነሽ እንዴ፣ የት ነሽ እያረግሽ ነው ምናምን በል በቃ ጭልጥ ያለ እምነት ክርስቶስን ብቻ እንደዛ ብለ ሴትን ልጅ ስታን በገደብ በመጠን በቃ የት እየሄድሽ ነው እንደ መቆጣጠር ባሌ ተቆጣጥሮ ቢሆን ኖሮ አልማገጥም ነበር፣ ባሌ ተቆጣጥሮ ይዘው ቢሆን ኖሮ፣ ባሌ ኃይለኛ ሆኖ ቢሆን ኖሮ ክብሬን ጠብቄ ኖር ነበር የሚሉ ሺ ሴቶች ገጥመውኛል። ሺ ሴቶች፣ አንድ አይደለም ሺ ሴቶች። እና ዋጋ አትክፈሉ፣ ግድ የላቸውም። በእንደዚህ አይነት ነገር ላይ ዋጋ ባትከፍሉ፣ ወንዶችም ቤታቸውን በጥንቃቄ ሴቶችም ይሄ ለስላሳ መስሎ ምስኪን መስሎ የሰፈር ወንድ ተከራይ በጣም የተጎዳ የተጎሳቆለ እንዲ ኖ ምን ሆነ የተጎሳቆለው? አንቺ ባትረጂ መፍታ ነገ አንድ ቀን ባለቤት ያን ቢያ እውነት እየረዳሽ ነው ይላል ሰው። ስትረጂ አማካሪ ነው ቄስ ነው ፓስተር ነው ምናምን ብሎ ነገር በገደብ በጣም ብዙ ሰዎች ሼም የሚይዛቸው ሰዎች አሉ። አገልጋይም እኮ እንደዚ ያስብም፣ ቄስ እኮ እንደዚ ያስብ፣ ፓስተር እኮ እንደዚህ ያስብ እ እንትን ሰው እኮ እንደዚህ ያስብም፣ እሱ እኮ ታዋቂ ነው። እንደዛ ብሎ ነገር የለም ገደብ ይኖራቸው እኔ እንደ ወንድ አይደለም እንደ ሴት ነው የምጠነቀቀው። ይገርማቸዋል እዚህ ስማቸው ሰው ለምን ይፈራል እስከምትሉ ድረስ ከራሴ ሰው ውጭ ሰው አጠገቤ ለምን? ውስጥ ከገባ በኋላ ለምን ተወድቃለህ በፈተናው ከወደቅክ በኋላ ደግሞ ለመከራተል ደግሞ አንዴ ሰው ይወድቃል ሁለተኛ ለመወደቅ ሶስተኛ ለመወደቅ ዋይ! ብዙ ሰዎች ሄደው የወደቁበትን መንገድ አንተ ድጋሚ ለመወደቅ፣ አንቺ ድጋሚ ለመውደቅ ለምን? በነገራችን ላይ በጣም ሲበዛ ነውር ነው ባለትዳር ሴት ማናገር፣ ባለትዳር ወንድ ማናገር በጣም ሲበዛ ነውር ነው። እኔ አሁን በጣም ወርደን ወርደን ወርደን የት እንደደረስን የሚያሳየን ነገር ቢኖር ይሄ፣ በጣም ሲበዛ ተጠንቀቁ። ሴጣን በዚህ ዘመን በቃ በደካማ ጎን ነው የሚገባብህ። ከዛ በኋላ አልኩ እኮ ወደዚህ መውጫ የለም፣ ወደዚህ መውጫ የለም፣ ወደዚህ መውጫ የለም። በቃ መሀል ላይ በብረት ተሰንቀረት ትያዛለህ፣ ክብርህን ታጣለህ፣ ስምህን ታጣለህ፣ በጣም ብዙ ነገርን ታጣለህ። ስለ ቃሉ በጣም ይቅርታ፣ ሁሉም ሰው አንድ አይደለም። አንድ ሴት ንስሐ አባቷ ጋር ትሄድና ከባለቤት የውጭ ትዳሬ ላይ ማግጫ ያለው ብላ ትናዘዛለች። እና ይሄን ግን ሁሉም አባት አይደለም፣ አደራችሁን። እና ምን ቢል ጥሩ ነው አምስት መቶ ሺህ ብር ስጭኝ አለበለዚያ በትዳርሽ ላይ እንደማገዝ ለባለቤትሽ እነግራለሁ ብሎ ቁጫል ይነው። ይሄ ነገር በጣም ውስጣቸው የሆነ ጥያቄ እንደሚፈጥራ ቃል ግን በመጠን እኔ ማላይፍ የዛሬ ስምንት ዓመት ብያቸው እኔ እና እሷ ተያይዘን ሄደን የተናዘዝነው ለእሷ ነግሯት፣ አንቺ እኮ ምስኪን ልጅ ነሽ ብሎ ከስንት ዓመት በኋላ ከዛ ሰውዬ ጋር ተኮራረፍን፣ ከዛ አባት ጋር እና ለምንድነው የምትዘጋ? ለምንድነው ሰላም ማትለኝ አለ። ያረጉኝ ነገር ቀላል ነው። እሷ ስለምትወደኝ እንጂ ሌላ ሴተውና ቢሆን እኮ እኔና ህይወት እሷ ህይወት አከተመ ማለት ነው። እኔ ለእርሶ የነገርኩትን ለእሷ ነገር እግዚአብሔር ልጆቼ ነ ይንሳኝ። አባት ነኝ ተሸክሜ የምዞረው መስቀል ነው። አምላክ በሚያውቀው እኔ እንደዛ ላልኳትም ልጅቷም መሀል ላይ እውነቱ ለእግዚአብሔር ትቼ ትቸዋል። ልጅቷ የማለችው መሀላ እንግዲህ ጓደኛ ከምላ ከነገረች፣ እውነትም ደግሞ እሱ ብቻ የሚያውቀውን ታሪክ ከነገረች፣ ከዛ ውጭ ደግሞ የዛሬን ጨለማ እግዚአብሔር አያንጋልኝ፣ የያዝኩት መስቀል የወለድኳቸው ልጆች ይንሳኝ ምንም አላውራም ካል፣ ማንን መሀል ላይ ታምናል? ይሄ እንዳታምን ነገር አለ። ይሄ እንዳታምን ነገር አለ። ስለዚህ እኔ የሃይማኖት አባቶችን እንዳታምናለ እመኑ፣ እንደ ሃይማኖት አባት ምን አለ ግን፣ በመጠን ይሁን። ሰው በደካማ ጎናቸው ነው የሚገባው። በኋላ ላይ ከእግዚአብሔር ጋር ትጣያለሽ። ምን ሆኜ ነው እንደዚህ ያዋረድከኝ ምን አርጌ ነው ብለሽ ከእግዚአብሔር ጋር ትጣያለሽ። ምን በድዬ ነው ጌታ ሆይ ምን አለ በሌላ በፈተንከኝ ብለህ ከእግዚአብሔር ጋር ተጣላ። እንዳትጣላት ሁሉ ነገር በገደብ አድርግ። በደካማ ጎን ገብታ አንተ ስላገዝካት ብርታት፣ አይዞ ምናምን ስላልካት ነገ ለትዳር ፈተና ትሆናለች። እመነኝ አልኩ። ዛሬ ገንዘብ ምትረዳት፣ አይዞ ምትላት፣ ስልክ ምትጻጻፍላት ሴት ራሷን እንዳታጠፋ እያገዝኳት ነው እምትላት ሴት ነገ ለትዳር መፍረስ ምክንያት ትሆናለች። እያገዝኩት ነው፣ አይዞ እያልኩት ነው፣ ጥሩ ሰው ነው፣ ሌላ ነገር እኮ የለን፣ ምን ችግር አለው እምትይው ሰው ነገ ለትዳርሽ ፈተና ይሆናል። ብዙ ሰው ደግሞ አይገባውም። በእጅ ያልዙት ወርቅ ከመዳብ እንደሚባለው የሆነ ነገር በእጅ ስትይዞ አይታወቅ ስትጥሎ ነው የሚታወቅ። ስለዚህ ፖይንቴ እህቶች ካላችሁ ቤተሰብ ካላችሁ ዘመድ ካለ በዚህ ነገር ያልተሸወደች ያልተፈተነች ትዳሯን ያላጣች እግዚአብሔር ገበናዋን ያልሸፈነላት ሴት የለችም። እኔ አይቼ ስለማቅ ነው። አንዳንዴ እኮ ቲዎሪ፣ ሪሰርች ብቻ ሳይሆን ኤክስፔሪየንስ ብቻ ሳይሆን አንዳንዴ በህይወት አንተም ያየሁት፣ ለሰው ስታወራ ጥሩ ነው። እኔም በበጎነቴ ጥግ ዋጋ ከፍያ ቃል አሁን ግን ገደብ አለኝ እንደ በፊቱ ዝም ብዬ በደበ ነብሳሌ። አሁን መርህ እከተላለሁ። የሚሆነው ነገር ይሆናል። የማይሆነው ነገር ስልክ የምቀበለው ሰው አለ፣ የማልቀበለው ሰው አለ፣ የምደውልለት ሰው አለ፣ የማልደውልለት ሰው አለ። እንደዚህ አይነት ሰዎች እመኑ። ቀጠንቃቀ ሰው አንተ ጋር ልክ ሲመጣ ለምንድን ነው የመጣችው? አንተ ጋ ነገር ለምንድን ነው የሰጠችው? ማን ስለሆነች ማን ስለሆነ እሱ ደውሎ የሚያጽናናሽ የሚያረጋጋሽ አይዞሽ ምን ስለሆነ እንደ ገንዘብሽን ክፈይ በጣም ትልቅ ስልጠናዎች አሉ፣ ምናምን ስነልቦና ምሁራን፣ ሳይካትሪስቶች አሉ። እነሱ ጋር ሂጂና እርዳታ አገኚ። ማን ስለሆነ እሱን የሚያግዝሽ በኋላ ደግሞ ወደድኩሽ ቢመጣስ? ያለንቺ መኖር አልችልም ቢመጣስ? አይታወቃችሁም። ቀስ ብሎ እንደ እባብ ቆዳ ልስልስ ያለ ስለሆነ ወደ ውስጥ ያስገባቸው። በተለይ የሰውን ፈተና ተው፣ የሴጣንን ፈተና አታልፉ። ሴጣን ደግሞ ራሱ አይመጣም፣ በሰዎች አድሮ ነው የሚፈትነ ቤትህን መስቅልቅሎ ነው የሚያወጣው። ቤትሽ ነው እኔ በጣም የሚያሳዝኑ ጨዋ እኮ በህይወት ዘመና ወንድ ጨብጣ ማታቅ፣ ወደ ወንድ ጠጋ በላ ማታቅ፣ ሴት በእንደዚህ አይነት እደ ተራ ነገር ተፈትና ልጆቿን፣ ቤቷን፣ ክብሯን አታቅ። በጣም ጠንቃቃ ሴት በጣም ጨዋ ሴት በትንሽ ስህተት ለሙ ኮሴክስ አርጋ አይደለም፣ ለሁም ተሳስባ እኮ አይደለም። በቃ ባወራችሁ ትንሽ ነገር የልብ ወዳጅ ክርስቶስ ነው። ከሱ ውጪ የሰው እኔ ብዙ አይቻለሁ። አሁንም ነፍሴ የምታርፈው በሱ ነው። በቃ ወዳጄም፣ ጓደኛዬም፣ አባቴም ብዙ ነገር ያስረሳኝ የሱ የክርስቶስ ፍቅር ብዙ ነገር ያስረሳኝ እና ብዙ ነገር ንቀ እንድትኖር ፍቅር ካልክ ትችላል። ቪዲዮ ላትከታተል እግዚአብሔር ነው በቃ እኔ እየመከረ እዚያ ያደረሰኝ እሱ ነው እና እናንተም መካሪያችሁም ጓደኛችሁንም እግዚአብሔርን አድርጉ። ከዛ በኋላ እመን ብዙ የሚገርማችሁ ነገር አይኖርም። ሰው መጣም አይገርምህም፣ ሰው ሄደ አይገርምህም። ትኖራለህ ያለ ሰውም ትኖራለህ፣ ከሰው ጋር ከእባቡም ጋር ትኖራለህ፣ ከጨዋም ጋር ትኖራለህ። ኦልሬዲ ልብ ብዙ ነገር ውስጥ የሞላው ሰው ስለሆነ ብዙ አይገርምህም፣ ክብርም አይገርምህም፣ ውርደትም ብዙ አይገርምህም። እና ሴቶች በተቻላቸው መጠን ይሄንን ነገር ትንሽ ተጠቀሙበት ለማለት እወዳለሁ። ቤታችሁን ሰላም ታደርጉበታለሁ። ይሄን ቪዲዮ ደግሞ ለዘመዶቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ ሼር አድርጉላቸው። እናንተም በተቻላችሁ መጠን ተጠንቀቁ። ከሁሉም ሰው ጋር በመጠን ከባለቤትሽ ቤተሰብ ጋር ከጓደኛ ጋር አዳዲስ ወንዶች ስራ ቦታ ከመጡ በመጠን የገዛ ባለቤት ሽሞን ደግሞ በመጠን ሁሉ ሰው ላጽናናው ላረጋገቡ በመጠን በመጠን። በኋላ አሁ እሷ እኮ ኩራተኛ ነች፣ እሱ ስም ይሻላል። አሱ እኮ ኩራተኛ፣ እሱ ስም ይሻላል ከማይሆን ስም። ከእንትና ጋር እኮ ሲያወራ ነበር፣ ቴክስት ላይ እንትን ተገኘ። ከማይሆን ውርደት ስም ቀያሱ እኮ ኩሩም ሰው ይሻላል። በጣም ጀንትል የሚባሉ ወንዶች አሉ አይደሉም። እኮ ለጥንቃቄ ነው እንደዛ የሚያደርጉት። እሱ እኮ ፊቱ አይፈታም። ዋው እውነት ነው። ባይዘ ጎበዝ ፊቱ አይፈታ ፊት እኔ በጣም የምሰቅሰው ነው የሚገርማቸዋል። እና አሁን አንዳንድ ቦታ ላይ ሳላቀው ኮስተር ምሎ ለዛ ናጉል ክፍት የምትል ከሆነ ሰዎች ይገባሉ። በኋላ ላይ ደግሞ የገቡ ሰዎች አንተ አዝነ ስትይዛቸው በኋላ የአንተው ፈተና መልሰው ይሆናሉ እና ለእንጀራህም፣ ለትዳርህም፣ ለህይወትም፣ ለእንጀራሽም፣ ለትዳርሽም፣ ለህይወትሽም ፈተና ይሆናሉ። ዩሀፍቶ ቴክር ለማለት ያለው ለዚህ ዩቲብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቤቴ ሰላም አይደለም እንደዚህ አይነት ጭንቀት በውስጥ ያለ ሰላም መሆን ፈልጋለሁ፣ ማረፍ ፈልጋለሁ ምትሉ ካላችሁ ወደ 7745 ላይ ደውሉ። አሁን እንደዚህ ገጥሞ ነበር፣ በይዋነቴ እንዲህ ነገር አጥቼ ነበር፣ የኔም ትምህርት ይሆናችሁ የምትሉ ካላችሁ ሀሳብ አስሌቶቻችሁን ኮመንት ላይ ያስቀምጡልን። እግዚአብሔር ትዳራችሁን ይባርክላችሁ፣ ቤታችሁን የሰላም ቤት ያድርግላችሁ፣ ከሰይጣን ፈተና እግዚአብሔር ይጠብቃችሁ። እናንተም ጠንቃቆች እና ጸሎተኞች ሆኑ። ያላገባችሁ ደግሞ መልካም ትዳር ከእግዚአብሔር ነው የሚሰጠው። እግዚአብሔር የተባረከ የተቀደሰውን ትዳር ይስጣችሁ። አመሰግናለሁ። መልካም ጊዜ።